በዛሬ ቪዲዮ እንዴት በስልካችሁ ብቻ ላይቭ መግባት እንደምትችሉ የማሳያችሁ ይሆናል። ላይቭ ስገቡ ምን ማድረግ እንዳለባችሁ እና ምን ማድረግ እንዳሌለባችሁ በዚህ ቪዲዮ ምነግራችሁ ይሆናል። በዩቲዩብ ቻናላችሁ ላይቭ መግባት በጣም ብዙ ጥቅም አለው። አራት ሺህ ዋች አወር ሞልታችሁ ከዩቲዩብ ገንዘብ መስራት ትጀምራላችሁ ማለት ነው። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። አሁን ወደ ቪዲዮ። በመጀመሪያ ወደ ዩቲዩብ አፕሊኬሽን እንገባለን። ወደ ዩቲዩብ አፕሊኬሽን ከገባን በኋላ ከስር የፕላስ አይኮን አለ የፕላስ አይከኑን አንድ የተጨነደ ውስጥ እንገባለን። በዚህ መልኩ ያመጣልናል። እዚህ ጋር እንደምታዩት ቪዲዮ የሚላለ ሾርት የሚላለ ላይቭ የሚላለ ማለት ነው። አሁን እኛ የፈለግነው ላይቭ ለመግባት ስለሆነ ላይቭ የሚልን እናከዋለን። በዚህ መልኩ ያመጣላችኋል ማለት ነው። በፊት ላይቭ ለመግባት አንድ ሺህ ሰብስክራይብ ያስፈልጋችሁ ነበር ነገር ግን አሁን በአዲሱ ህግ ሀምሳ ሰብስክራይብ ብቻ ካላችሁ ላይቭ መግባት ትችላላችሁ ማለት ነው። በዚህ መልኩ ዋች አወራችሁ ሞልታችሁ ከዩቲዩብ ገንዘብ መስራት ትችላላችሁ ማለት ነው። በየጊዜው ላይቭ እየገባችሁ ዋች አውራችሁን በትንሽ ጊዜ ውስጥ መሙላት ትችላላችሁ ማለት ነው። ስለዚህ አሁን ከስር እዚች ጋር እንደምታዩት የስክሪፕቶ ምልክት አለች። የስክሪፕቶ ምልክቷን አንዴ የነጫናት አለ ማለት ነው። እዚህ ቦታ ርዕስ ነው የምትሰጡት ማለት ነው። ከቪዲዮዋችሁ ጋር ተቀራራቢ የሆነ ርዕስ እዚህ ጋር ትሰጡታላችሁ። እዚህ ጋር ርዕሳችሁን ታስገባላችሁ ማለት ነው። በመቀጠል ደግሞ ከላይ እዚህ ጋር የከበብኩላችሁ ቦታ ለቪዲዮችሁ ተምኔል የምታስገቡ ማለት ነው። የስክሪፕቶ ምልክቱን ስነኩ ወደ ጋለሪያች ወስዳችኋል። የሰራችሁት ተምኔል ካለ ታስገባላችሁ ማለት ነው። ከቪዲዮችሁ ጋር ተቀራራቢ የሆነ ተምኔል ማስገባት ትችላላችሁ ማለት ነው። ሌላኛው ቪዚቢሊቲ የሚል ሴቲንግ ነው። እዚህ ውስጥ ደግሞ ሁለት አይነት አማራጮች አሉ ማለት ነው። ፐብሊክ እና አሊስትር ናቸው። ፐብሊክ ካደረጋችሁ የዛ ጊዜ ላይቫችሁ ይስተላለፋል ማለት ነው። ነገር ግን አሊስትር ካደረጋችሁ ቪዲዮችሁን እስኬጁል በማስያዝ ሌላ ጊዜ መልቀቅ ትችላላችሁ ማለት ነው። ነገር ግን አሁን ላይቭ ለመግባት ከፈለጋችሁ ፐብሊክ የሚለውን ኦን ማድረግ ወይም ማብራት ይኖርባችኋል ማለት ነው። አሁን እዚ ጋ አንሊስትድ አድርጌዋለሁ። በጣም ወሳኙ ሴቲንግ እዚጋ ነው። ኦዲየንስ የሚለውን ሴቲንግ ነው ማለት ነው። ብዙ ጊዜ ሰዎች ላይቭ ሲገቡ ኮሜንታቸው ይዘጋል ማለት ነው። እዚ ጋ እንደምታዩት የስ ኢት ኢዝ ሜድ ፎር ኪድስ ያካረጋችሁት ለሕፃናት ነው። ስለዚህ የእናንተ ኮሜንት ይዘጋል ማለት ነው። ነገር ግን ከስር ያለውን ኖ ኢትይዝ ሜድ ፎር ኪድስ የሚለውን ኦን ካደረጋችሁ ወይም ካበራችሁት ኮሜንታችሁ ኦን ይሆንላችኋል። ስለዚህ የግድ ኦን እንዲሆንላችሁ ኖ ኢትይዝ ሜድ ፎር ኪድስ የሚለው ላይ ማድረግ ይኖርባችኋል ማለት ነው። በዚህ መልኩ ይሄንን ሴቲንግ ታስተካክላላችሁ። በቀጣይነት የምናገኘው ዲስክሪፕሽን ነው። ዲስክሪፕሽን ላይ ከቪዲዮአችሁ ጋር ተቀራራይ የሆነ ቃላቶችን መጻፍ ትችላላችሁ ማለት ነው። በዚህ መልኩ ይሄንን ሴቲንግ ታስተካክላላችሁ። በቀጣይነት የምናገኘው ሎኬሽን ነው። ሎኬሽን ባትጠቀሙ ጥሩ ነው እላለሁ። ሎኬሽናችሁ ላይ ኢትዮጵያ ካላችሁ ኢትዮጵያ ውስጥ ብቻ ነው ላይቫችሁ የሚስተላለፈው ማለት ነው። ስለዚህ ሎኬሽን የሚለውን ዝም ብላችሁ ታልፎታላችሁ ማለት ነው። በዚህ መልኩ ካስተካከልን በኋላ ከስር ጎ ላይቭ የሚል አለ። ጎ ላይቭ የሚለውን በመንካት ላይቫችሁ ማስተላለፍ ትችላላችሁ ማለት ነው። ከዚህ በመቀጠል ደግሞ መጠንቀቅ ያለባችሁ ነገር እነግራችኋለሁ። ላይቭ እያስተላለፋችሁ እያለ የቲቪ ፕሮግራሞች ሊሆኑ ይችላሉ፣ የዩቲዩብ ቪዲዮዎች ሊሆኑ ይችላሉ። የእናንተ ቪዲዮ ውስጥ መግባት የለባቸው ማለት ነው። የነሱ ድምፅ ገባ ማለት ኮፒራይት ያስልኩባቸዋል። ስለዚህ ላይቭ ስታስተላልፉ ከነዚህ ነገሮች መጠንቀቅ ይኖርባቸዋል ማለት ነው። በዚህ መልኩ እንግዲህ ላይቭ በመግባት ዋች አወራችሁን በትንሽ ጊዜ ውስጥ አሳድጋችሁ አራት ሺህ ዋች አወር መሙላት ትችላላችሁ ማለት ነው። ይሄ ቪዲዮ እንደጠቀማችሁ እርግጠኛ ነኝ። ከወደዳችሁት ታዲያ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በሌላና በአስተማሪ ቪዲዮ እስከምንገናኝ ቸር አይቆየን።